አሰላሙ አለይኩም ወረህመቱላሂ ወበረካቱሁ ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ፣ አልሐምዱሊላ በአዲስ ቪዲዮ ተመልሼ የመጥቻለሁኝ። ላይክ፣ ሼር እያደረጋችሁ ለምታበረታቱኝም ላበረታታችሁኝም ምስጋና ከልብ ነው። በአዲስ ቪዲዮ የመጣሁበት ዛሬ እንኳን ያው ብዙዎቻችንን የሚመለከት ነው። ያለንበት ሰዓት ያለንበት ሁኔታ በጣም የሚያሳስብ የሚያሳዝን ነው። አገራችንም አለማችንም በጦርነት እየታመሰች ነው። ከብዙ ከብዙ እንትና አንፃር ትናንትና አብዛኛዎቻችን ኢትዮጵያውያን በስደት አለም ያለ ነው። በተለያየ ጎራ ተከፍለን ድል ለእስራኤል ድል ኢራን እያልን ብዙዎቻችን ሚዲያ ላይ እንትን እንላለን። ትልልቅ ሰዎች ሳይቀር ማለት ነው ትልልቅ የዲን አስተማሪ ውስታዝ ናቸው እስከምንላቸው ሰዎች ድረስ እንደዚህ አይነት ነገር እያየን ያለንበት ሁኔታ ላይ ነን። ግን ይህ ነገር እየተረማመደ አብዛኛውን እኛ ኢትዮጵያውያን የምንኖርባት የምንበዛባት የሙስሊም ሀገሮች ሳይቀር ትናንትና ማታ እንደ አያችሁት ሁላችሁም በኳተር እየተኮሰች ነበር ኢራን የምትባል ሀገር ማለት ነው። ብዙዎቻችን ለሃይማኖታቻችን ካለን ፍቅር ወይንም ካለን ውደታ ይሁን ወይንስ ዝም ብለን ስበሳችን ለመበሻሸቅ ይሆን አላቅም። ብዙ ክርስቲያኖች እስራኤል ድል፣ እስራኤል ይላሉ። ብዙ ሙስሊሞች ደግሞ ድል ለኢራን ይላሉ። ግን ሁላችንም የተሳሳተ መንገድ ላይ ያለ ነው። በሃይማኖት ጥላ ተጠግተን ከሆነ እስራኤልም የኢትዮጵያን ክርስቲያኖችን እንደማትወድ እና ምን እንደማትል ይታወቃል፣ ማለት ሁሉም ሰው የሚያውቀው ነው። የእስራኤል እምነት ይሁዲ ናቸው። ይሁዲና ክርስትና ደግሞ በምንም አጋጣሚ አንድ ሊሆን አይችልም። አመለካከታቸውም ይለያያል ማለት ነው። ኢራንም ኢራን ቢያንስ ስለ ኢራን እስኪ ከአንድ ከሱና ወንድሜ የተጻፈ ጽሁፍ አለ። የእስራኤል መንግስት ኔታንያሁን ከአቡበክር ከዑመር ረዲላሁ ዐንሁ የተሻለ የበለጠ ነው ይላሉ። ይህን ማናቸው የሚሉት? የእስራኤል መንግስት ከአቡበክር እና ከዑመር የተሻለ ነው የሚሉት እነማ ናቸው? ኢራኖች ከአሊያ ሻሮ ውሻ ከዑመር ከአቡበክር ይሻላል ይላሉ። ተመልከቱ እንግዲህ እነዚህ የሚሉት ማናቸው? ኢራኖች ኢራን እና እስራኤል ጦርነት በጦርነት የኢራን ደጋፊ ለኢራን የወገነ ሙስሊም የወገነ ሙስሊሞች ለመከተል በጣም ነው ያሳዘነኝ። ት ማለት ለኢራን እንትን የሚሉ ሰዎች ማለት ነው። እንግዲህ እንደዚህ የሚሉ ያኔ እንግዲህ በእስልምና ሁላችንም እንደምናውቀው አቡበክር፣ ዑመር፣ ስላም ኡስማን፣ አልይ እንግዲህ እነዚህ ሰዎች ከነቢያችን ስላ ስለም ለጥቆ አለምን በእስልምና ያስተዳደሩ አራቱ ወረፋው ራሽዲን የሚባሉ እነዚህ ናቸው። እና በጣም ነው እንትን የሚሉት የሚያሳዝነው ማለት ነው። በምድር ላይ መጥፎ ፍጡር የይሁድና የይሁዶችና የኢራኖች ሻያዎች ናቸው። በምድራችን ላይ ማለት ነው። በጣም የተረገሙ ፍጡር ማለት ይሁዶችና ሻያዎች ናቸው። እስራኤል በሙስሊሞች ካደረሰችው በደል የበለጠ እንጂ አያንስም፣ ሺዓዎች ማለት ነው። በዓለም ላይ ለሙስሊሞች ጥላት እንደ ይሁዲና እንደ ኢራኖች የለም። ኢራን ውስጥ ብዙ የክርስቲያኖች ቤተክርስቲያኖች አለ። ኢራን ውስጥ ብዙ የይሁዶች ቤተክርስቲያን አለ። የሙስሊሞች የአህለሱና መስጂድ ግን አንድ እንኳን የለም። አላህ በቁርኣን አይሻን ንጹህ አድርጎ ንጹህ ንጽህናዋን አረጋግጧል። አረጋግጦ ሳለ ዝሙተኛ እያሉ የሚሳደቡ ታላላቅ የነቢያችን ባልደረቦችን አቡበክርን፣ ዑመርን፣ ኡስማንን፣ ሙዓዊያን፣ ካሊድ ኢብኒ ወሊድን የሚሳደቡ አላህ ሳይሆን የአልይ፣ የፋጡማ፣ የሁሴን እያሉ በአላህ የሚያሻርኩ ሰዎች አይደሉም ልንደግፋቸው ልንደግፍ እሳቱን ልንደግፍ እሳቱን በላውን ልንደግፋቸው ሳይሆን እሳቱን በላውን አላህ ያወርድባቸው እያልን ዱዓ ልናደርግባቸው ልናደርግ ይገባል። አለመታደል ሁኖ ጅህልና አውሮናል። ኢራን የምትደግፍ ሙስሊሞች አቂዳችሁን ፈትሹ፣ በአቅራቢያችሁ ሆስፒታል ካለ ተመርመሩ ይላል ማለት ነው ያንድ ወንድሜ። ጽሑፍ ነው ይህንን ካገኘሁት ላካፍላችሁ ብዬ ነው ማለት ነው። ዓለም ላይ ለሙስሊሞች በተለያየ ነገር ለሙስሊሞች ጥላት፣ እንደ ኢራን የለም አታውቁትም እንጂ ብዙዎቻችሁ ማለት ነው። ካላወቃችሁ ደግሞ አንብቡ ምን እንደሚሉ። በተለያየ የሱና የሱና ቴሌግራም ላይ የሆነ ሸህ ፋውዛንም ላይ የሆነ ተለያየ ላይ ብቻ ስለ ኢራን እንትን በሉ ለዚህ ነው ኢራን የሙስሊም ሀገሮችን ለማጥቃት የምትዘጋጃጀው ኢራን አይደለም፣ ይሁዶችን ብቻ አይደለም በተለያየ ነገር ማለት ነው። ግን አሁን አብዛኛውን ወደ ላይ ትልልቅ ውስታቶች ሳይቀር ድል ለኢራን ድል ለኢራን ይላል። ነገ የሙስሊም ሀገሮችን ሳውዲ አረቢያንም ሆነ ኳይትንም ሆነ ኳተርንም ሆነ ዱባይንም ሆነ የተለያየ የሙስሊም ሀገሮችን የማትመታበት ምንም ነገር የላትም። ለዚህ ነው ብዙ ያለ እውቀት ሳውዲ አረቢያ መንግስት እንደዚህ ምናምን ምናምን አይለሉ እንደዚህ አይደለም ለሙስሊሞች ጥላት ሁላቸውም ይሁዶችና እነሱ አንድ አይነት ናቸው። ስለዚህ ብዙዎቻችን በእውቀትም ይሁን ያለውቀት እንደዚህ አይነት ነገሮችን ዝም ብለን ያለ ውቀት ማለት ሁለታቸው ስለ ጦርነቱ ስለገቡ እኛም የምንደግፍበት እና ያለ ውቀት እንደዚህ የምናደርግበት ነገር ጥሩ አይመስለኝም ብዬ ነው። ሁለቶቹም ክርስቲያኖችም፣ ሙስሊሞቹም፣ ይሁዶችም ለኢትዮጵያ ክርስቲያኖች ምናቸውም አይደሉም። እንደነሱ ለክርስቲያኖች ጥላት የለም። እንደውም እንደው በእምነታቸው እንኳን ተህርን ማለት ነው። ኢራኖችም ለእኛ እንደ አሳሱና እንደሚጠሉት እንደነሱ የለም። እንግዲህ በሙስሊም ልብ ውስጥ አቡበከር ዑመር እነዚህን ሰዎች ነቢያችን ስላይ ስለምን ወዱ እነዚህን ሰዎች የማይወድበት አንድ ሙስሊም የለም። እነሱ ግን እነዚህን አይወዱም። ስለዚህ ማወቅ እና የምናውቅ ከሆነ ማወቅ መናውቅ ከሆነ አዋቂ መጠየቅ ያስፈልገናል ማለት ነው እና የዛሬው ቪዲዮ ይሄን ይመስላል። ቤተሰቦች ሰላም አሌይኩም ወረሕመቱላሂ ወበረካቱሁ። ላይክ ሸር ማድረግ እንዳረሱ